ዛሬ ምሽት አራት ሰዓት ላይ የሻምፒየንስ ሊግ ጨዋታ በአርሰናል እና በፒኤስጂ መካከል ይከናወናል። በመሆኑም የዛሬው የእንግሊዝኛ ትምህርታችንንም ይሄንኑ መሰረት በማድረግ ከፉትቦል ወይም ከእግር ኳስ ጋር በተገናኘ ሁላችንም ልናቃቸው የሚገቡትን ቃላትና ኤክስፕሬሽኖች በቮካብለሪ ትምህርት መሰረት እንማራለን ማለት ነው። መጀመሪያ ግን ፉትቦል የሚለውን ቃል ብዙ ጊዜ ብንሰማም አንዳንዴ ደግሞ ሳከር ወይም ደግሞ S O C C E R ሳከር የሚለውንም ደግሞ እንሰማለን። ሁለቱም እግር ኳስ ማለት ናቸው፣ ወይም ደግሞ አንድ አይነት ናቸው። ፉትቦል ወይም ደግሞ ሳከር ልዩነቱ ምንድነው? ሳከር የሚለው ቃል የሚጠቀሙት አሜሪካና ካናዳዎች ናቸው። ግን ደሬስት ኦፍ ደ ወርልድ ኢትዮጵያንም ጨምሮ ምን ብለን ነው የምንጠራው? ፉትቦል ወይም ደግሞ እግር ኳስ ብለን እንጠራለን። እግር ኳስ በጣም ተወዳጅ ስፖርት ነው። ዛሬም ሻምፒየንስ ሊግ በተለይ ያርሰናል ደጋፊ የሆነን የዛሬው ጨዋታ አያመልጠንም። በመሆኑም እግር ኳስ ኢንትረስቲንግ ነው በጣም በየቀኑ ኮንቨርሴሽናችን ውስጥ የማይጠፋ ነው። በመሆኑም በእንግሊዘኛ ደግሞ ስለ እግር ኳስ ማውራት እንድንችል የፉትቦል ቮካብለሪ ልንማር ልናውቅ ይገባል ማለት ነው። በፉትቦል ቮካብለሪያችን ላይ እግር ኳስ ላይ የሚሳተፉ የተለያዩ ሰዎች አሉ እነሱ በእንግሊዝኛ ምን ይባላሉ እግር ኳስ ተጀምሮ እስኪያልቅ ድረስ የተለያዩ ክንውኖች አሉ በመሆኑም የተለያዩ ሴናሪዎችን እየፈጠርን ቃላቶችን ኤክስፕሬሽኖችን እናያለን መጀመሪያ ግን የምንጀምረው እግር ኳስ ላይ የሚሳተፉ ሰዎችን እነሱን ከማየት ይሆናል የመጀመሪያዎቹና ዋነኞቹ ተጫዋቾቹ ናቸው ኳሱን የሚጫወቱት የምናያቸው አይደለ ፕሌየርስ ተጫዋች ምንድን ነው ፕሌየር ፕሌየርስ ተጫዋቾች ብለን መጥራት እንችላለን አይደለ ከነሱን ጀምር። ኦኬ እግር ኳስ ላይ ሃው ማኒ ፕሌየርስ አር ዴር፣ ምን ያህል ተጫዋቾች አሉ? 11 ናቸው አይደለ? 11 ተጫዋቾች ሜዳ ላይ ከአንድ ቡድን ይሳተፋሉ። 11ቱ ተጫዋቾች ግን ሮላቸው ፖዚሽናቸው ተመሳሳይ አይደለም። የመጀመሪያው ጓንት የሚያደርገውና በእጁ ኳስ የሚያድነው ግብ ጠባቂ ወይም በረኛ፣ ምን እንለዋለን? በረኛ ወይም ግብ ጠባቂ። ኢን እንግሊሽ ዊ ኮል ሂም ጎል ኪፐር ጎል ኪፐር። ጎል ምንድነው? ግብ ነው። ኪፐር ምንድነው? ጠባቂ። ጎል ኪፐር። ስለዚህ ጎል ኪፐር ጠባቂ፣ ግብ ጠባቂ ብለን ልንይዘው እንችላለን። ፎር ኤግዛምፕል ዊ ኩድ ሴ ዘ ጎል ኪፐር ሜድ አን አሜዚንግ ሴቭ። ዘ ጎል ኪፐር ሜድ አን አሜዚንግ ሴቭ። በረኛው ገራሚ የሆነ ኳስ ምን አደረገ? አዳነ፣ እያለን ነው አይደለም? ከዚያ ደግሞ አስር ተጫዋቾች ይቀሩናል። አስሩ ተጫዋቾች እነሱም ይከፋፈላሉ ብዙ ጊዜ ከጀርባ አራት የሚሆኑ ወይም ከበረኛው ፊት ለፊት ያሉ ተቃራኒ ቡድን እያጠቃ ሲመጣ ብሎክ እያደረጉ የሚከላከሉት ምንላቸዋለን ተከላካይ እንላቸዋለን ተከላካይ በእንግሊዘኛ ዲፌንደር አይደለም ሚሰርሊ ምንድነው የምንለው ዲፌንድ ማድረግ መከላከል መከላከሉ ዲፌንደር ተከላካይ ቅድም ኪፕ ጎል ኪፐርን ዩዝ እስኪ እኛ የእንግሊዘኛ ትምህርቱ ነው ትኩረት የምናደርገው ኪፕ ብለን ኪፐር ኢአር ነው የጨመር ነው እዚህ ጋርም ዲፌንድ ብለን ዲፌንደር ኢአር ነው የምንጨምረው። ቲች ብለን ቲቸር፣ ወርክ ብለን ወርከር፣ ራይት ብለን ራይተር። ኢአር ኢአር እንደምንጨምረው ሁሉ ዲፌንድ ዲፌንደር ምን ማለት ነው? ተከላካይ ማለት ነው። ከዛስ የመሃል አማካኞች አሉ። ላይ ደግሞ ኳሱን የሚያቀጣጥሉት አይደለም ሚድፊልደር እንላቸዋለን እንደምንላቸው የመሃል አማካኞችን ሚድፊልደርስ፣ ሚድ ፊልደርስ። በቃ የመሃል ሜዳውን የሚቆጣጠሩ ማለት ነው። ሚድ ፊልደርስ እንላቸዋለን። ከዛስ ከፊት ለፊት ደግሞ በክንፍ በመሃል በግራና በቀኝ የሚገኙ አጥቂዎች አሉ አጥቂ ምንድን ነው ፐርስ እያደረጉ ጎል የመጨረሻውን የእግር ኳስ አላማን ስኮር ማድረግ ነው አይደለ እሱን የሚያደርጉልን ምላቸው አለን። ስትራይከር ምድረው የምላቸው ስትራይከር ስትራይከር ስለዚህ ሰዎቹ ስንጠራቸው መጨረሻ ላይ ኢአር አለች ስትራይክ ማጥቃት ነው ስትራይከር አጥቂ ኢአር ነው እያደረግን ያለ ነው ማለት ነው በመሆኑም ተጫዋቾች ሜዳ ላይ የሚገኙትን በእነዚህ ከፍለናል። ከዚህ የበለጠ ዲቴይል አንገባም። ነገር ግን ከ11 ተጫዋቾች ውጭ ደግሞ ሲደክማቸው ሲጎዱ የሚቀየሩ አሉ አይደለም። ቤንች ላይ የሚቀመጡ እነሱ ምን ይባላሉ? ይሄ ተቀያሪ ምላቸው በአማርኛ ምንድ ነው የምንላቸው? ሰብስቲዩት በእንግሊዝኛ ምን ይባላሉ? ሰብስቲዩት ብለን እንጠራቸዋል ማለት ነው። ስለዚህ ተጫዋቾችን በእንግሊዝኛ መጥራት አይከብደንም ማለት ነው። ተጫዋቾቹን አይተናል። ነገር ግን ተጫዋቾቹ ብቻቸውን የሚለቀቁ እግር ኳስ ምን አይሆንም ፌር አይሆንም ህጎች አይከበሩም። ስለዚህ እግር ኳሱ ፌር እና ህጉ ተከብሮ በስርዓት እንዲጫወቱ ኦፊሻልስ እምንላቸዋለን ወይም ደግሞ ዳኞች ምን ይባላሉ? አጠቃላይ ስማቸው ኦፊሻልስ ኦፊሻልስ እንላቸዋለን። ነገር ግን እነዚህም እንደ ተጫዋቾቹ ይከፋፈላሉ። የመጀመሪያው ሬፈሪ እምንለዋለን። ሬፈሪ የመሃል ዳኛው ማለት ነው ዋናው የመሃል ዳኛው ምን ለዋለን ሬፈሪ እንላለን ማለት ነው። ሶ ደ ሬፈሪ ጌቭ አ የሎ ካርድ ፎር ደ ፕሌየር። ስለዚህ ደ ሬፈሪ ምን አደረገ? ለተጫዋቹ የቢጫ ካርድ ሰጠ እያለን ነው ማለት ነው። ነገር ግን የመሃል ዳኛው ብቻ አይደለም ደግሞ ያለው እግር ኳስ ላይ ፍላግ ይዘው የሚሯሯጡ እነሱም ዳኞች ናቸው። ምላቸዋለን? ረዳት ዳኛ ረዳት ዳኛ ኢንግሊሽ አሲስታንት ሬፈሪ አሲስታንት ሬፈሪ ብለን እንጠራቸዋለን ማለት ነው። እነዚህ ብቻም አይደሉም። ተጫዋቾች ሲቀየሩ ዲጂታል ቦርድ የሚይዝ ደቂቃ ሲጨመር የተጨመረውን ደቂቃ የሚያሳይ ደግሞ ፎርዝ ኦፊሻል ምን እንለዋለን? ፎርዝ ኦፊሻል የምንለው አለን ማለት ነው። ፎርዝ ኦፊሻል ሌላኛው ስራው ምንድን ነው? ከአሰልጣኞች ጋር ኮሚኒኬት ያደርጋል። አሰልጣኞቹ አጠገቡ ስለሆኑ ከነሱ ጋር ኮሚኒኬት ያደርጋል። ፎርዝ ኦፊሻል አሁን ላይ ቫር ኦፊሻልስ የሚባሉ ደግሞ ቪዲዮ አሲስታንት ሬፈሪዎች ተጨምረዋል ማለት ነው። ስለዚህ እነዚህ አሉ። ከዛ ባለፈ የእግር ኳስ ቡድኑን ማኔጅ የሚያደርጉ የሚያሰለጥኑ አሉ፣ አይደለ? አሰልጣኝ የምንለው አሰልጣኝ ኮች ወይም ማናጀር። አሰልጣኞቹ የምንላቸዋለን ኮች ወይም ማናጀር። ፎር ኤግዛምፕል ዩ ካን ኮንስትራክት አ ሴንቴንስ ኦን ዲስ ኮች ጌቭ ኢንስትራክሽንስ ቢፎር ኪክ ኦፍ ኮች ጌቭ ኢንስትራክሽንስ ቱ ሂስ ፕሌየርስ ቢፎር ኪክ ኦፍ። ጨዋታው ከመጀመሩ በፊት አሰልጣኙ ለተጫዋቾቹ ምንድነው ትዕዛዝ ሰጠ እያለ ነው ማለት ነው። ዋናው አሰልጣኝ ኮች ወይም ማናጀር ሲባል የዋናው አሰልጣኝ ደግሞ ረዳት አሰልጣኝ ይኖራል። ረዳት አሰልጣኙን ምንለዋለን? አሲስታንት ኮች ማለት እንችላለን። አሲስታንት ኮች ቅድም አሲስታንት ሬፈሪ እንዳለው ለዳኞቹ ረዳት እንዳለ ሁሉ ለኮቹም አለ ማለት ነው። ከዛ ማስከተል የመጨረሻ ያስቀመጥኩትኝ እግር ኳሱን የምናይ የምንደግፍ ምን እንባላለን? ፋንስ። ፋንስ ደጋፊዎች ማለት ነው። ሰፖርተር ኦር ፋንስ። ለምሳሌ አም አ ቢግ ፋን ኦፍ አርሰናል። እኔ የአርሰናል በጣም ቀውጤ ደጋፊ ነኝ ብዬ መናገር እችላለሁ ማለት ነው። ኦኬ እስካሁን እግር ኳስ ላይ ኢንቮልቭ የሚያደርጉ ሰዎችን ከፋፍለን አይተናል። አሁን በማስከተል እግር ኳስ እንደምታቁት ተጀምሮ እስኪያልቅ ድረስ በርካታ አክሽኖች ይካሄዳሉ አይደለም። የመጀመሪያው ግን የምናየው ማች ስታርት ኤን ፕሮግረስ እግር ኳስ ማስጀመር፣ ከዚያ ደግሞ ፕሮግረስ ውስጥ ያሉ ቃላቶችን ኤክስፕሬሽኖችን እናያለን። የመጀመሪያው እግር ኳሱ የሚጀመረው በምንድን ነው? ኪክ ኦፍ እንለዋለን። ኪክ ኦፍ፣ የመጀመሪያዋ ኳሷ መሃል ላይ ትቀመጣለች፣ ለማስጀመር ትመታለች አይደለ። ስለዚህ ምን ይባላል? ኪክ ኦፍ። ኪክ ኦፍ እግር ኳስ የሚጀምርበት የመጀመሪያዋ ነች ማለት ነው። ከዛ እግር ኳሱ ለምን ያህል ደቂቃ ይጫወታሉ? ለ45 ደቂቃ ይጫወቱና ወደ እረፍት ይኬዳል አይደለ። እረፍቱን ምን እንለዋለን? ሃፍ ታይም፣ ሃፍ ታይም which means 15 ደቂቃ ነው የሚያርፉት አይደለ። ያቺ 15 ደቂቃ ምን ትባላለች? ሃፍ ታይም እንለዋለን ማለት ነው። ከሀፍታይም በኋላ ድጋሜ አርባ አምስት ደቂቃ ይጫወታሉ። ዘጠና ደቂቃ ሲሞላቸው ምን ሞላ? ፉል ታይም ዘጠና ደቂቃ ሞላ እንላለን፣ ወይም በእንግሊዝኛ ምላለን ፉል ታይም። ስለዚህ ሲጀምር ኪክ ኦፍ መሀል ላይ፣ እረፍት ሲወስዱ ሃፍ ታይም፣ ከዛ ደግሞ የመጨረሻው ፉል ታይም። ኦኬ ፉል ታይም ከጨረሱ በኋላ ዘጠና ደቂቃውን ከጨርሱ በኋላ ተጨማሪ ደቂቃ ይሰጣል አይደለ በመሀል የሚባክን የተለያየ ነገር ይኖራል፣ መጨረሻ ላይ ይጨምራል። ስለዚህ እሱን ምንለዋለን? የተለያዩ ስሞች ያሉት ኢንጁሪ ታይም ማለት እንችላለን። ኢንጁሪ ታይም ማለት ይቻላል ማለት ነው። ከዛ ማስከተል ዳኞች እግር ኳሱን ለማስቆም ለማስጀመር፣ የተለያዩ ነገሮችን ለማድረግ የሚጠቀሙት አለ አይደለ? ዊስል እንለዋለን። እሺ ዊስል ፉጨት ማለት ነው አይደለ? ዊሰል ብለን መጥራት እንችላለን። ለምሳሌ አንድ ኤግዛምፕል ሴንቴንስ፣ ኤግዛምፕል ሴንቴንስ ፎር ፉል ታይም ምን ማለት ነው? መንፋት ማለት ነው። ብሎው ስትሉ መንፋት ነው፣ ፓስት ስታርጉት ብሉው ይሆናል ማለት ነው ብ ፎር ፉል ታይም እግር ኳሱን ማጠናቀቁን እግር ኳሱን መጠናቀቁን ለማሳወቅ ሬፈሪ ምንድ ነው ሽካውን ነፋ እያለን ነው ማለት ነው። በማስከተል ሜጀር የሚባሉ እግር ኳስ ከተጀመረ በኋላ ተጫዋቾቹ የሚያደርጉት በጣም ሜጀር የሚባሉ ድርጊቶች ወይም አክሽኖች አሉ። አሁን ትኩረታችንን ወደ ቨርብ እንወስዳለን ማለት ነው። የመጀመሪያው ለምሳሌ አንድ ቡድን ለቲሜቱ ለቡድን ጓደኛው ኳስ ያቀብላል አይደለ። ኳስ ሲያቀብል ምን አደረገ ነው የምንለው? ፓዝ ነው የምንለው ማሳለፍ ማለት ነው። ስለዚህ he passed the ball across the field በፊልዱ ላይ ኳሱን ፓዝ አደረገ እያለን ነው። ስለዚህ ፓዝ ምን ማለት ነው? ለቲምሜት ለቡድን አጋር ኳስን ማቀበል ይሆናል። ይህች የመጀመሪያዋ ትሆናለች። ሌላኛው ደግሞ ፓዝ ካደረግን በኋላ የመጨረሻው ግባችን ምንድነው? ጎል ማስቆጠር ነው አይደለ። ጎል ለማስቆጠር ኳሱን ወደ ጎል ስንመታው ምን አደረግን ነው የሚባለው? ሹት ኤስ ኤች ኦ ኦ ቲ ሹት፣ ወደ ጎል መምታት ይሆናል ማለት ነው። ሂ ሻት ፍሮም ኦውትሳይድ ድ ቦክስ፣ ሂ ሻት ፍሮም ኦውትሳይድ ድ ቦክስ በምንል ጊዜ ሹት አላለም ሻት፣ ምክንያቱም ፓስት ነው መታ እያለ ነው። ስለዚህ ከቦክሱ ውጪ ሆኖ ኳሱን ወደ ጎል መታው እያለ ነው ማለት ነው። ሌላኛው ደግሞ ኳሱን ይዞ መግፋት ኳሱን ሌሎች ኦፖነንቶች፣ ተቃራኒ ተጫዋቾች ሳይነጥቁት እያጣጠፈ ኳሱን ይዞ መግፋት ምን ይባላል በእንግሊዝኛ? ድሪብል ምንድንለዋለን? ድሪብል ነው የምንለው ድርጊት ናቸው እነዚህ። ሺ ድሪብል ማለት እንችላለን ማለት ነው። ለምሳሌ ዘ ፕሌየር ድሪብልድ ፓስት ትሪ ዲፌንደርስ፣ ዘ ፕሌየር ድሪብልድ ፓስት ትሪ ዲፌንደርስ። ምን እያል ነው? ተጫዋቹ ሶስት ዲፌንደሮችን ተከላካዮችን አጥፎ አለፈ እያለ ነው። ድሪብል ኳስን እየገፉ መሄድ ወይም ማጣጠፍ የሚለውን መያዝ እንችላለን። ከዛ ማስከተል ኳስ መቀማት ምንድነው ምንለው በእንግሊዝኛ? ዲፌንደሮች አጥቂዎች ሲመጡባቸው ኳሱም ከእግራቸው ስር መንጠቅ አለባቸው አይደለም? ምንድን ነው የሚያደርጉት? ታክል ነው ምንለው፣ ታክል። ስለዚህ ቶ ታይክ ዘ ቦል ፍሮም አን ኦፖነንት ከተቃራኒ ቡድን ተጫዋች ኳስን መንጠቅ ታክል እንለዋለን ማለት ነው። ሌላኛው ደግሞ ኳስን ማዳን፣ በተለይ ጎልኪፐሮች በረኞች ኳስ እንዳይገባ ያድናሉ አይደለም። ኳስ ማዳን እንዳይገባ ማለት ነው። ምን ይባላል? ሴቭ ነው የምንለው? ሴቭ። ፎር ኤግዛምፕል ዊክድ ሴይ ጎልኪፐር ሜድ አን ኤክሰለንት ሴቭ። ጎልኪፐሩ በጣም ገራሚ የሆነ ኳስ አዳነ እያለ ነው። ቀጥታ በአማርኛ ዜጋ አንተ ረጉሞ ሌላኛው ደግሞ ተጫዋቾች ፓስ ያደርጋሉ ወደ ጎል ሹት ያደርጋሉ ሌላኛው ደግሞ በአየር ላይ ያሳልፋሉ አይደለ ምን አደረጉ ነው የሚባለው ሲያሻሙ ያሻሙ ክሮስ አደረጉ ነው ማሻማት ምንድን ነው ክሮስ እንለዋለን ማለት ነው ሌላኛው ኳስ በሚለጋ ጊዜ ኳስ በሚለጋ ጊዜ ምንድን ነው ማጨናገፍ ለምሳሌ አንድ ቡድን ለሌላኛው ፓስ ሲያደርግ ሲያቀብል መሀል ላይ ገብቶ ኳሱን ማጨናገፍ እንለዋለን ኢንተርሴፕት ኢንተርሴፕት እንለዋለን። ኳሱን ወደ ቡድን ወደ ቲም ሜት እንዳያልፍ በተቃራኒ በኩል ሆነን ማጨናገብ ኢንተርሴፕት የምንለው ይሆናል ማለት ነው። ሶ በዋናነት ሜጀር የሚባሉት አክሽኖች እነዚህ ናቸው ማለት ነው። እግር ኳስ ጨዋታው እየተካሄደ በተለያየ መልኩ ኳሱ ይቋረጣል። ጨዋታው በተለያየ መልኩ ይቋረጣል። አንደኛው ፋውል ሲፈጸም፣ አንድ ቡድን ሌላኛው ተጫዋች ላይ ፋውል ሲፈጽም የሆነ ጉዳት ሲያደርግ ኦር ሰምቲንግ ከተከለከለው ከተፈቀደው ውጪ ሲያደርግ እግር ኳሱ ይቆማል፣ አይደለ ወይም በተለያየ መልኩ ኳስ ሊቆም ይችላል። ኳስም ወደ ውጪ ወጥቶ ሊቆም ይችላል። የእጅ ኳስ፣ ኮርነር፣ የተለያዩ ነገሮች። ከዛ ከቆመ በኋላ ኳሱ እንዲቀጥል ይደረጋላ። ስለዚህ የቆመ ኳስ የቆመ ኳስ ምንድን ነው የሚባለው? ይሄ እንደ አዲሱ የሚጀመር ሪስታርት ተደርጎ ሴት ፒስስ እንላለን። ሴት ፒስስ ማለት የቆመ ኳስ ማለት ነው። ሳይት ፒስስ ግን የተለያዩ ናቸው። እነሱን ነን የመጀመሪያው፣ ኳሱ ለምሳሌ ጎል ላይን የምንለዋለን ይሄ የጎሉ መስመር አለ አይደለ፣ መረቡ ያለበት መስመር አለ አይደለ። በዚህኛው ደግሞ ረጅሙ መስመር ደግሞ ሳይድ ላይን ነው የምንለው። ሳይድ ላይን፣ በዛ በኩል ደግሞ ጎል ላይን እንለዋለን። ስለዚህ ኳሱ በራሳቸው ዞን ላይ ሆነው ነክተውት ሲወጣ፣ ዲፌንደሮች ነክተውት ሲወጣ፣ ኮርነር ኮርነር ይሰጣል አይደለ ወይም ኮርነር ይሰጣል አይደለም። ስለዚህ ኳሱ በሚወጣ ጊዜ ሴት ፒስ ይኖራል። ኬት ከኮርነር ፍላጉ ጋር የሚመታ ማለት ነው። ስለዚህ ይሄን የምለዋለን ኮርነር ኪክ። ኮርና ምንለው በተለምዶ የምለዋለን፣ በእንግሊዝኛ ኮርነር ኪክ። ይሄ የሚሆነው ምንድነው በጎሉ ሳይድ ኳስ በሚወጣ ጊዜ ማነክቶት በዛ ሳይድ ያለው ቡድን ነክቶት በሚወጣ ጊዜ ኮርነር ኪክ ይሰጣል። በደንብ ያዙት፣ ኮርነር ኪክ። በተቃራኒው ደግሞ ሳይድ ላይን አለ የእጅ ኳስ የሚሰጥበት አይደለ። በዚህ በኩል ኳሱ በሚወጣ ጊዜ ሳይድ ላይኑን አልፎ ሲወጣ ምን ይሰጣል? የእጅ ኳስ ይሰጣል። በእንግሊዘኛ ምንለዋለን? ትሮው ኢን ነው የምንለው ሺ። ትሮው ኢን ይሄ ምን ይባላል? የእጅ ኳስ እንለዋለን። በማስከተል አንድ ተጫዋች ሌላ ተጫዋች ላይ ጉዳት ሲያደርግ ፋውል ሲያደርግ ምን ይሰጣል? ቅጣት ምት ይሰጣል አይደለ? ቅጣት ምት ይሰጣል። አውትሳይድ ደ ቦክስ ማለት ነው ከፔናልቲ ቦክስ ውጪ ቅጣት ምት ይሰጣል አይደለ ቅጣት ምት ምንድን ነው በእንግሊዘኛ ቅጣት ምት ፍሪ ኪክ ነው የምንለው ቅጣት ምት በእንግሊዘኛ ምንድነው ፍሪ ኪክ እንለዋለን ማለት ነው ሌትስ ሲ ሰም ኤግዛምፕል ኦን ዲስ ዴይ ዌር አዋርድድ ፍሪ ኪክ ኒር ደባክስ ምን እያለን ነው ዜይ ዌር አዋርድድ ዜይ ዌር አዋርድድ ተሰጣቸው አዋርድ መሸለም ነው አይደለ ተሰጣቸው እያለን ነው ምን ተሰጣቸው ፍሪ ኪክ ቅጣት ምት ኒር ደባክስ? ስለዚህ ሳጥኑ አካባቢ ቀረብ ብሏል ማለት ነው። ዴ ዌር አዋርድ ፍሪ ኪክ ማለት እንችላለን። ነገር ግን ፔናልቲ ቦክስ የምትባላለች ፋውሉ ዞ ውስጥ ከሆነ ደግሞ ፍሪ ኪክ አይደለም፣ ቅጣት ምት ሲሆን ፍጹም ቅጣት ምት እዛችው ጋር ከፔናልቲ ቦክስ ውስጥ ውጪ ተጫዋቾች ይወጡና በረኛና ፍጹም ቅጣት ምቱን የሚመታው ተጫዋቾች ሆኖ ቅጣት ይሰጣል አይደለ እሱ ደግሞ ምን ይባላል እሱኛው ፔናልቲ ኪክ ወይም በእንግሊዝኛ በአማርኛ ፍጹም ቅጣት ምት በእንግሊዝኛ ምን ፔናልቲ ኪክ ወይም ፔናልቲ ማለትም ትችላላችሁ ማለት ነው። ሌላኛው ኳሱን እንደ አዲስ ደግሞ በረኛው ማስጀመር ይችላል አይደለ። ኮርነር የሚሰጠው እራሳቸው ነክተው ሲያወጡት ነው። ግን ተቃራኒ ቡድን የሚያጠቃው የሚያጠቀው ከሆነ ያወጣው ምንድነው፣ እንደ አዲስ በረኛው መጥቶ እንዲጀምር ይደረጋል። ምን ትባላለች እሷ? እሷም ሴት ፒስ ነች። እንደ አዲስ ነው የምትጀምረው አይደለ። ጎል ኪክ ጎል ኪክ ሪቫይዝ እናደርጋቸዋለን እንዳይጠፋብን ማለት ነው። ስለዚህ ሴት ፒስስ የቆሙ ኳሶች ማለት ነው። የመጀመሪያው ኮርነር ኪክ ነው። የኮርና የሚመታ ኮርነር ኪክ እንለዋለን። ሁለተኛው ደግሞ የእጅ ኳስ ትሮ ኢን እንለዋለን ማለት ነው። ትሮ ኢን እንለዋለን። ቀጥሎ ፍሪ ኪክ፣ ቅጣት ምት። ከፔናልቲ ቦክስ ውጪ ፋውል ሲሰራ የሚሰጠው ቅጣት ምት ምን ይባላል? ፍሪ ኪክ እንለዋለን። ፔናልቲ ወይም ፔናልቲ ኪክ፣ ፍጹም ቅጣት ምት ያለው ነው ኤንድ the final one goal kick በረኛው እንደ አዲስ የሚያስጀምረው ይሆናል ማለት ነው። ኦኬ ተማሪዎች በዛሬው ቪዲዮአችን ላይ ፉትቦል ቮካብለሪ ነው፣ ከእግር ኳስ ጋር የተገናኙ ቮካብለሪዎችን ነው እያየን ያለ ነው። መጀመሪያ ላይ people ኢን ፉትቦል፣ እግር ኳስ ላይ ያሉ ኢንቮልቭ የሚያደርጉ ሰዎች በእንግሊዝኛ ምን ይባላሉ? እሱን አየን። ከዛ ማስከተል ያየነው ምንድነው? አክሽንስ and play ከድርጊቶች ጋር ኳሱን ሲከናወን ያሉ የተለያዩ ድርጊቶች ጋር በተገናኘ ያሉትን አይተናል እግር ኳሱ ሲጀመር ከተጀመረ በኋላ ያሉ አክሽኖች ምን ይመስላሉ ሴት ፒስስ ብለን አይተናል ማለት ነው በደንብ አሁን በሰፊ ደግሞ የምናጠናቀቀው በምንድን ነው ከእግር ኳስ ጋር በተገናኘ ብዙ ጊዜ የምናወራቸው ኮንቨርዜሽኖች አሉ ስለዚህ እነሱን በሴንቴንስ መልክ ፕራክቲስ እናደርጋለን ማለት ነው እኔ በአማርኛ ላለው እስቲ በእንግሊዝኛ ምን ሊባሉ ይችላሉ የሚለው አብረን እንሞክራለን ማለት ነው የመጀመሪያው የምንጠይቀው ጥያቄ ምንድን ነው? ዛሬ ማታ ጨዋታ ቢኖር ግን ማን እንደሚጫወት ካላወቅን ዛሬ ጨዋታ የማን ነው፣ ዛሬ ማን ነው የሚጫወተው ብለን እንጠይቃለን አይደለም? ስለዚህ ሀው ዱ ዊ ሴይ ኢት ኢን እንግሊሽ በእንግሊዝኛ እንዴት ነው ይሄን የምንለው? ዛሬ ማን ነው የሚጫወተው ብለን ስንጠይቅ ማለት ነው። ስለዚህ ሲምፕሊ ቀለል አደርገን ቀጥታ ለመተርጎም አንሞክር ምንላለን? ሁ ኢዝ ፕሌይንግ ቱናይት፣ ሁ ኢዝ ፕሌይንግ ቱናይት፣ ሁ ኢዝ ፕሌይንግ ቱናይት፣ ዛሬ ማን ነው የሚጫወተው ደይን ይመለሳል ማለት ነው። ስለዚህ ዛሬ ጨዋታው የማን ነው፣ ማን የሚጫወተው ስንል who's playing tonight who's playing today or who's playing tonight ማለት እንችላለን። ሁለተኛውን ደግሞ ኒ ኦኬ ለምሳሌ አርሰናል ከፒኤስጂ ቻምፒየንስ ሊግ ላይ ግጥሚያ አለው ወይም ይጫወታል ስንል እንዴት ነው በእንግሊዝኛ የምንለው? ወይም ደግሞ አርሰናል ከፒኤስጂ ጋር ይጋጠማል፣ ይጫወታል ስንል እንዴት ነው የምንለው እዚህ ጋር ፕሪፖዚሽን አጠቃቀማችን ነው ቼክ ማድረግ ያለብን። ስለዚህ በቀላሉ ምን ማለት እንችላለን? አርሰናል ኢዝ ፕሌይንግ፣ አርሰናል ይጫወታል። አርሰናል ኢዝ ፕሌይንግ ከማጋ ከፔስጂ ጋር፣ አርሰናል ኢዝ ፕሌይንግ አጌንስት ፔስጂ ነው የምለው። አጌንስት ተቃራኒ ስለሆነ ግጥሚያ ስለሆነ አጌንስት ነው የምለው። አርሰናል ኢዝ ፕሌይንግ አጌንስት ፔስጂ ኢን ዘ ሻምፒየንስ ሊግ ኢን፣ ውድድሩን ደግሞ እንደዛ አጠቅሳላችሁ ወይም ሲምፕሊ ማንን ነው ፌስ የሚያደርገው የሚገጥመው? አርሰናል ኢስ ፌሲንግ ፔስጂ ማለት ትችላላችሁ። አርሰናል ኢስ ፕሌይንግ አጌንስት እንዳለው አርሰናል ኢስ ፌሲንግ ፔስጂ ኢን ዘ ቻምፒየንስ ሊግ ቱናይት ብላችሁ መናገር ትችላላችሁ። ስለዚህ በዛ መልኩ እናገራለን። ፎር ኤግዛምፕል፣ ባርሴሎና ኢስ ፌሲንግ ኢንተር ሚላን ኢን ዘ ቻምፒየንስ ሊግ፣ ኢትዮጵያ ቡና ኢስ ፌሲንግ ሴንት ጆርጅ ኢን ኢትዮጵያን ፕሪሚየር ሊግ ብላችሁ መናገር ይቻላል ማለት ነው። ሌላኛው ደግሞ የምንጠይቀው ጥያቄ እግር ኳሱ ስንት ሰዓት እንደሚጀምር ካላወቅን ጨዋታው ስንት ሰዓት ነው የሚጀምረው ብለን መጠየቅ መቻል አለብን አይደል? ጨዋታው ስንት ሰዓት ነው የሚጀምረው ብለን እንጠይቃለን። ዋት ታይም ዳዝ ደ ማች ስታርት። ዋት ታይም ዳዝ ደ ጌም ስታርት። ስንት ሰዓት ነው ኳሱ የሚጀምረው? ዋት ታይም ዳዝ ደ ጌም ስታርት። ዋት ታይም ዳዝ ደ ጌም ስታርት ካላችሁ እግር ኳሱ መቼ ነው የሚጀምረው እያላችሁ ነው ማለት ነው ከዛ ደግሞ የሚጀምርበትን ሰዓት መናገር መቻል አለብን አይደለም። ስለዚህ ዛሬ ማታ አራት ሰዓት ቴን ፔም ላይ ይጀምራል ሶ ዘ ማች ስታርትስ አት ቴን ፔም ዘ ማች ዊል ስታርት ሲምፕል ፊውቸር ምናምን እዚህ ጋር አንጠቀም እሺ ኦልሬዲ ስኬጁል የተደረገ ኢቨንት ከሆነ ሲምፕል ፕሬዘንትን እንድንጠቀም ይፈቀድልናል መጠቀም ያለብን እሱ ነው ዘ ማች ስታርትስ አት ቴን ፒኤም ብለን እንናገራለን ማለት ነው። አይ ቲንክ ግልጽ ነው። ሌላኛው ደግሞ እስኪ አሰላለፍ ምን ይመስላል? እስኪ ስለ አሰላለፍ ንገረኝ እንላለን። ማማን ነው የገባው የዛሬው ጨዋታ ላይ እነማን ይሰለፋሉ ስንል ሲምፕሊ ምን እላለን? ድዩ ነው ብላችሁ ትጀምራላችሁ። ድዩ ነው ዘ ስታርቲንግ ላይን አፕ ስለዚህ የሚጀምሩበትን ላይን አፕ አሰላለፍ ታውቀዋለህ ብለን መጠየቅ እንችላለን። ማንም ያሸንፍ ይመስላል ስንልስ፣ ሁ ዱ ዩ ቲንክ ዊል ዊን ተ ጌም። ሁ ዱ ዩ ቲንክ ማን ይመስላል ማለት ነው። ዊል ዊን ተ ጌም፣ ጨዋታውን ማንም ያሸንፍ ይመስላል። ሌላኛው ደግሞ እግር ኳሱ እንደዚህ ብለን ከመጀመሩ በፊት የተለያየ ጥያቄ እንጠይቃለን። የት ነው ኳሱን የምታየው ማለትም እንችላለን። ዌር አር ዩ ጎይንግ ቱ ዋች ተ ጌም፣ ዌር አር ዩ ጎይንግ ቱ ዋች ተ ጌም፣ የት ነው ኳሱን የምታየው። ኦኬ ኳሱ ከተጀመረ በኋላ ተጫዋቾቹ የሆነ የሚያምር ፓዝ ቡድናቸው ቢያቀብሉ በጣም ገራሚ ፓዝ ነበር። በአማርኛ ያስቸግራል። ፓዝ ነበር ብለን መናገር እንችላለን። ከዛ ደግሞ አንድ ተጫዋች ኳስ ወደ ጎል መቶ ሞክሮ ሳይሳካለት ቢቀር ኦ፣ ጎሉን ሳተው እንዴት ነው የምለው? ዘ ፕሌየር ሚስድ ዘ ጎል እንላለን ማለት ነው። ግብ ጠባቂው ገራሚ ኳስ አዳነ። ዘ ጎልኪፐር ሜድ አን አሜዚንግ ሴቭ ብላችሁ መናገር ትችላላችሁ ማለት ነው። ኦኬ እንግዲህ ጨዋታው እየተካሄደ አርሰናል የመጀመሪያውን ጎል ቢያገባ ምንድን ነው ብለን የምናገረው? አርሰናል የመጀመሪያውን ጎል አገባ እንዴ ነው የምለው? አርሰናል ስኮርድ ዘ ፈርስት ጎል ኦፍ ዘ ጌም። አርሰናል ስኮርድ ዘ ፈርስት ጎል። አርሰናል የመጀመሪያውን ጎል አስቆጠረ ብለን እየተናገረን ነው ማለት ነው። ከዛ ደግሞ ዳኞች ቅጣት ሲያዩ የሎ ሬድ ካርድ ይሰጣሉ አይደለ? ስለዚህ ዳኛው ለተጫዋቹ ቢጫ ካርድ ሰጠው እንዴት ነው የምንለው? ዳኛው ለተጫዋቹ ቢጫ ካርድ ሰጠው። the referee gave the player a yellow ካርድ ማለት ትችላላችሁ። the referee gave the player a yellow card ለተጫዋቹ ቢጫ ሰጠው እያለን ነው ማለት ነው። ጨዋታው አለቀ። አርሰናል ለምሳሌ ጨዋታውን አሸነፈ ብንል አርሰናል ወን ደ ጌም ነው ምንለው? አይደለም አርሰናል ወን ደ ጌም ማለት እንችላለን። አቻቢያልቅስ? ሁለቱም ሳይሸናነፉ አቻቢያልቅ፣ ኢት ኢንድድ ኢን ኤ ድሮ። ኢት ኢንድድ ኢን ኤ ድሮ ማለት እንችላለን ማለት ነው። ከዛ ብለን ብለን የመጨረሻዋ እግር ኳሱ ላይ የተመረጠው ምርጥ የሚባል ተጫዋች ይኖራል አንድ የሚመረጥ አይደለም ስለዚህ ለምሳሌ ዴክላን ራይስ የሚባል ተጫዋች አለ ማን ኦፍ ዘማች ነበር ብለን መናገር ብንፈልግ ሀው ዱ ዊ ሴት ኢንግሊሽ ኮሜንት ላይ የምታስቀምጡልኝ ዴክላን ራይስ የጨዋታው ምርጥ ነበር ተብሎ ይሄ የሚመረጥ አለ አይደለም እንዴት ነው እሱን ኤክስፕረስ ማድረግ የምንችለው ማለት ነው የዛሬው ፉትቦል ቮካብለሪያችን ይህን ይመስላል። ቮካብለሪ የዚህ አይነት ትምህርቶች ምን ላይ እንዲሰሩ እንደምትፈልጉ በብዛት የእናንተ ውሎን የሚገልጽ ቃላቶችን ማወቅ ስለሚጠበቅባችሁ ልትነግሩን ትችላላችሁ። ይዘን እንመጣለን ማለት ነው። ቴንኪዩ። መልካም ምሽት ቻው።